እንዲህ ነው የሚባለው። ይሄ ወደ ባሻ ትውልድ በየጠንቋይ ቤቱ ይሄድ ሄድና በውስጡ ይታጎራሉ። አለዘሩ ዛሬ ወር ስና ይመጣል ከዛ በኋላ የሚወለደውም የሚኖረውም ኑሮ እጅግ በጣም የመከራ ይሆናል ማለት ነው። ለሳ ምክንያቱ በቃ እንዴት እችን ትወልዳለች? እችን የመሰለች ስትወልድ አይገባትም። ለዛ ከባልሽ አባት ታሻለው ይል፣ ከባልሽ አባት ታሻለው ለምን ተስማምተሽ ትኖራለች? እንደሱ ያዋራኛል። መንገድ ስሄድ ቤት ስቀመጥ እንደሰው በቤቴ ግመት በማታ ምንበ እንስዘምር ደስ ትማይለህ እንደ አለ ደስ ትማይለህ ደስ ትማይለህ ማነው? ዲያብሎች ደግሞ አሁን በዚህ ቦታ መድረሻውን ያወጣል በኛ ውስጥ አንዳች ስልጣን የለውም፣ አይደል? ስለዚህ እንግዲህ የዘመርን እ ያጨበጨበን እግዚአብሔር የምናመሰንግን ከሆነ አባታችን በመሀከላችን ይገኛሉ እግዚአብሔር ጸጋውን አድሏቸዋልና። አሁን ወደ አባታችን እንሄዳለን። በእኛ የሚጠበቀው ቅድም እንደተነጋገርነው ባለንበት ቦታ ሆነን ከእግዚአብሔር የሚተላለፈውን መልዕክት መስማትና የእግዚአብሔርን ድንቅ ታምር አይቶ ለዓለም መመስከር ነው ማለት ነው።

ለምን ሄዳ ነው? ምን ጠፍቶባት ነው? ከቤተሰብ ተጣላች። እሺ፣ ጎረቤት ጓደኛ ቤት ሄደች። እሺ፣ ከጓደኛ ቤት ሲገቡ አይታ ገባች፣ አብራ ገባች። ከዛ እንዴት ገባህባት? ምን ማታ እንዴት ገባህባት? እዛ ሲጭሱ ሲቀሙ አየሁትና ወደድኳት። በቃ ወደድካት፣ በዛው ገባህ? ገባሁ። የዛሬ ስንት ዓመት ነው የገባኸው? አስራ ስድስት ዓመት የገባኸው። ገብተህ ምን አደረግካት? ይሄ ወደ ባሻ ትውልድ በየጠንቋይ ቤቱ ይሄድ ይሄድና፣ በውስጡ ይታጎራሉ። አለ ዘሩ ዛር ወርሶ ይመጣል። ከዛ በኋላ የሚወለደውም የሚኖረውም ኑሮ እጅግ በጣም የመከራ ይሆናል ማለት ነው። እና ውስጧ ገብተህ ታጓራለህ። ማጓራት የጀመርከው ከተሾምክ በኋላ ነው? የገባኸው በቃልቻው ወይ በጠንቋይ ጉዳ ምግብ ነው ወይስ በምንድን ነው የተመረቀው? ጭ ብለው ሲቆሙ ቁጭ ብለው በአዳሚዎቹ አብሬ ቁጭ ብዬ ነበርና እሷን ሳያት ወደድኳት። በቃ ያስኳት እንዴት ነው የሚባለው?

ይቆርባሉ። መቀመጫ ሳጡኝ መቀመጫ ሳጡ ተቀጠልኩኝ። ምንም የእኔ አይደለችም። ገማችኝ፣ ገማችህ፣ ቀጠቀጠችህ። ባሉ አይጣለሁ ማነው ስሙ? ብዙ ነህ፣ ብዙ ነህ አንበሳዬ። አሁን እንደዚህ ነው። ሰው ማለት እንደዚህ ነው። የጠላትን ምሽግ ለማፍረስ ጌታ ያስፈልጋል። አው ሲጋራ አይደለም ያስፈልግህ፣ መጠጥ አይደለም ያስፈልግህ። ጠላት እንደዚህ የሚሰቃየው በክርስቶስ ኃይል ነው፣ በእግዚአብሔር አምላክ ስጦታ ነው። እሺ ናው መሄድ ፈለግ ግን የገባው ያው በችግር ምክንያት ሄደች መፍትሄ አመጣለሁ ብላ ነው። አንተ ጉባል ግባት ይህ በብዛት በአሁኑ ትውልድ ላይ ያለው መንፈስ እናቶች በገጠማቸው ችግር ምክንያት መፍትሔ እናመጣለን ብለው ሄደው ያመጡት ጣጣ ነው። አብዛኛው አብዛኛው እና ባሏን አትወደውም። ለምን ቀማኝ? ምን ቀማ በኋላ ያው ቀማኝ እያለ ነው። እንዴት ነው ነገሩ? ቀማኝ እያለ እኮ የሚገርም ነው። እንደ ቀማኝ ስትል እንደው ቅር አይልህም? በፊት ኃይል አለ ብለ ነበር የገባው ምን አልከኝ ነበረች? አሁን አልሆነም፣ አሁን አልሆነም። ማ ስለመጣ ነው? ይሄን አሁን አልሆነም። ነገረኛ ስሙ ማን ነው? ስም የለው አለው። እንዴት ነው ስትጸልዩ? ምን ስትሉ አይነሳም? እዛ አንተ ጋር ነው በቅርብ ጊዜ መጀመሪያ የእርሶን ሲዲ ስናይ ምልክት ሰጠኝ። እሱም ተባልኩ እርሶም ጋር ነበርኩ። ኢትዮጵያ መጥቼ የባረኮርድን በእሱ ቀጠቅጠው ነበር። እና በእሱ እግዚአብሔር ይመስገን በጸሎት እና እንደገና ደግሞ በስግደት ኪዳነ ምሕረት ጊዜ ሁለታችንም አደረግን እና መጨረሻ ተዳክሞ ለዛሬ አበቃን ማለት ነው። እዚር ይመስገን። በል በርታ፣ ተ ተመርከክ እ አንተ ምንድን ነህ? ዛር ነኝ። አንተም ዛር ነህ። አንተስ ታላቅ ቡቃቤ ታላቅ ነው። ታላቅ ብትሆን እዚህ ትቀጠቀጣለህ።

በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ይችሁናል። ቶሎ ቶሎ ቶሎ ማለሽ። ወላዲተ አምላክ ምስጋና ይገባሻል ድንግል ጋና ለማርያም አቅርቦልን ጠንቋይ ቤት ሄደሽ ነበረ? ያን የገባው ትሳስቼ ሄጃለሁ። ላማ ባለማውቄ እናቴ ገዝታኛለች። እናቴ በሕይወት የለች። ልጆቼ ጠንቋይ ቤት እንዳትሄዱ፣ ብትሄዱ አጥንቴ ሥጋ አጥንቴ ይውጋችሁ ብላ እኔ አክስቴ ጋር ስላደኩኝ አክስቴ ጋር ሳልስማማ ስቀር የእሷ ጓደኛ ጋ ሄድኩኝ። እዛ ቤት ጠንቋ ያለ ጎረቤታቸው እዛ ሁሉም ሲሄዱ እኔም ዝም ብለው ከልጆቹ ጋ ገባሁኝ። ገብቼ በየቁኑ እሄዳለሁ ብልም በቃ እንትን አልኩኝ። ከዛ ስለ ገብርኤል ስለ ሚካኤል ነው የሚወራውና እውነትም ስለ ገብርኤል ስለ ሚካኤል ስለሆነ አይ በቃ የእግዚአብሔርን ማምን ነው ብዬ በቃ ገባሁ እዛ ማለት ነው። ከዛ ሱ ደግሞ ምግባ አስይልኝ ምግብ ትሰሪያለሽ ቆንጆ ነው ሲለኝ፣ እዛ ብዬ በቃ ለሱ ምግብ እየሰራው እዛ ቤት ለብዙ ጊዜ ተቀመጥኩኝ። መጨረሻ ላይ ግን አንድ ቀን ማታ አመመኝ። አመመሽ እዛው ያው ቡዳ በላሽ ማለት ነው። የጠንቋው መንፈስ ላሷራ የሚያድረው ቡዳ ሆኖ ነው። እዛ ጊዜ የጀምሮ ግን ህይወቴ ስቃይ ነው በቃ ስቃይ ያለ። አንዴ እዚህ ጋር ያፈነዳብኛል፣ አንዴ የማልሆነው ነገር የለም። አሁን ይሄ እጄ ሰሞኑን በቃ እንደሽማ አድርጎኛል። ምንም በቃ ሁሉ ይልብኛል። አሁን አለ፣ አሁን የለም

እና እሷን መውለድ የለባት ነው የምትለው፣ የለባትም። ለምን ትወልዳለች? አይገባትም። ለእሷ በቃ ልጅ ናታ፣ ለራሳ ልጅነት ሳታ። የአስራ ስምንት አመት ልጅ ሆና ነው የወለደቻት። የአስራ ስምንት አመት ልጅ ሆና ነው ሲግደት ላይ የወለደቻት። ጅቡቲ ጅቡቲ። አዎ ስም ሰጠላት፣ አባት ሆነላት እሱ። ከእሱ እንዳትወልድ ትወልድ ማህጸኗን አንቆለፍ ናት ለምን? በቃ ልጅ ስትወልድ ቆንጆ ልጅ ቆንጆ ልጅ ትወልዳለች እንደሳ

ያንተ ትምህርት ቀን ማታ አባቴ እጅ ድናለው እያለች እዛ በቃችን። የት ሀገር ነው የተወለደችው? አመችሳ ነበር እኛ ሀረር፣ ከሀረር ውጭ ገጠር ውስጥ ነው የተወለደችው። እዛ ነው የተወለደችው። አዎ የወደቀች ነበር፣ እግዚአብሔር ስለሚወዳት አነሳት። ለእግዚአብሔር የሞተች ደግ ደግ ሰው በልቶ የማይጠግባት ይመስላታል። በማርያም አስረችን ቀን ማታ

እንዲ መተኛል እንደገና ሰውዬ ምን ግርማ የሚባለው ናትፋ ኮምፒውተር ላይ ይለኛል። በኮምፒውተር ላይ ታየኝ። የሱን ትምህርት ከምትከታተይ የሆነ እኔን ተከታተይ ብሎ ቀንዱን ይዞ ኮምፒውተር ላይ ተገለጠብኝ። ምን መስሎ ታየሽ? በቃ በስመ አብ እንደታስበላኝም ብዬ ቀየርኩት፣ ወደ ትምህርት ወሰድኩት። ምን ከፈተልሽ? ቀንዱን ይዞ ኮምፒውተር ላይ ወጣብኝ። ሶስት ቀን ትምህርቱን እንደተከታተልኩት የእሱን ትምህርት ከሚታይ ያው እኔ አብሪረሽ ያለው ብሎ እንዱን ይዞ ከዛ እጄ ተንቀጠቀጠ በስማም ብዬ እንደገና ወደ ትምህርት ወሰኩት ከዛ ትምህርት በሚከታተልበት ሰዓት ሁሉ ይከታተለኛል ገልብሽ ልጅሽን ልጅሽ ልጅሽ ይዘሽ ትዳሩ ነሽ እንዴት ትኑራለሽ ልጅሽን አትወልጅ ለሱ አትወልደሽ አስምም ቆንጆ ልጅ እንደሳ ወልደሽ ልስም የለም ይለኛል በቃ ይከታተል በአካል ነው የሚናገርሽ ወይስ በድምፅ ነው የሚያወራ በድምፅ አንዳንዴ በፊት እንዲመጣብኛል። በስመ አብ ብዬ ትምላለህ። በአካል እየተገለጠ በአካል በቃ እየተገለጠብኝ ሲተኛ ይህን ትምህርት ከተከታተልኩ አንድ አመቱ ላይ ሌሊት እንቅልፍ አይወስደን። አንዳንዴ ይፈታቱነኛል። በቃ ይፈታት ከእሱ ጋር በቃ ገና ገበሬት ገባ ይጀምራሉ። እሱ ገበሬት ተ በቃ ጣላ እሱ ይወድሻል። አይናገርም እሱ በቃ ምንድን ነው ይለኛል። በቃ ከአጠፋሁ ምቅርታ በይ በቃ እኔ ከአጠፋሁ ለኛል ለእኔ ባጠፋት አንቺ ባጠፋሽው እሱ ይቅርታ ይላል። አዎ ይቅርታ በቃ ይለኛል። ሁሌ በቃ ነገሩ ሁኜ ነው። እሱ በቃ ደንገን ፍዬ ነው በደላ የሚጠብቀው አሁን ይቅር በይው። አሁን ናችሁ። አሁን አንቺ ነሽ እኮ ያጠፋሽው እኔ ወድጄ አይደለም በይው ማሸሪ ማሸሪ ይታልት ልጄን ይጥልብኛል። ጉልበቷ ይሄ ሁሉ ጉልበቷ ጉልበቷ ላይ ይሄ ሁሉ የለም። ሁሌ በቃ እንደተወደቀች ደግሞ አንዳንድ ደግሞ እያሳከከ ደግሞ ያመጣል ያሳከካል። በደንብ ምንም አያመጣም። ጉልበት የለው አቅም የለው ዝም ብሎ